ሰላም የዩቲዩብ ቻናል ቤተሰቦች በሙሉ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ የማሳያችሁ ዛሬ የማሳያችሁ ዶዞ ላይቭ የሚባለውን አፕሊኬሽን ይሆናል። ይኸው እዚህ ጋር እንደምታዩት አዲሶች ከሆናችሁ እስከ መጨረሻ ተከታተሉኝ። ይህም እንደዚህ ይከፍትልናል ማለት ነው። ይህ ፓርቲ ነው። እዚህ ጋር የምታዩት ፓርቲ ነው። ላይቭ በቅርቡ ነው እንትን የሚለው ገና ነው ላይብ አልተጀመረም። ፓርቲ ነው እንድትሰሩበት አዲሶች ከሆናችሁ እንድትሰሩበት ስል እመክራለሁ። በጣም አሪፍ ነው። ለምሳሌ ማንም እንደዚህ አይነት አፕሊኬሽን የሆነ የሚሰራ እንትን አፕ የለም። ለምሳሌ ቦሎ መውሰድ ትችላላችሁ። ቦሎ ለምሳሌ የሚሰጠን ሁለት ሰዓት ተቀ ሶስት ሰዓት ተቀምጠን ወይም ሁለት ሰዓት ተቀምጠን አስር ሺ አስር ሺ ይሰጠናል። ግን በጣም ግፋ ቢል እስከ ሶስት ቀን ነው አስር ሺ አስር ሺ ይሰጠ የሚችልን ከዛም በኋላ ግን አንድ ሺ አንድ ሺ ነው በቀን የሚሰጠን ይሄ ይሄ አፕ ግን ከአንደኛው ቀን ጀምሮ ሙሉ ሳምንት ሰባቱን ቀን ስምንት ስምንት ሺ ነው የሚሰጠን ማለት ነው። በጣም አሪፍ አፕሊኬሽን ነው። ማንም እንደዚህ አይነት አፕሊኬሽን እኔ እስካሁን ብዙ አፕሊኬሽኖችን ትን ብያለሁ ግን እንደዚህ አይነት አፕሊኬሽን አላገኘሁም። ሪዋርዳችን እንዴት ነው የምናገኘው? አሳያችኋለሁ፣ ተከተሉ። ሪዋርድ ከሚለው ገባን ው እኔ ዴይሊ ታስኪን ስለጨረስኩ ሁለት ሰዓት ተቀምጬ አራት ሺ ተቀብያለሁ። በአጠቃላይ ስምንት ሺ ተቀብያለሁ ማለት ነው ፓርቲ ላይ ተቀምጨ ማለት ነው። የራሴ ፓርቲ ላይ እዚህ ጋር የምታዩት ላይብ ነው። ገና አልተጀመረም። ፒኬም አክቲቪቲም ልክ እንደዛው በቅርቡ ይለቀቃል ነው የሚሉት። እና ገብታችሁ እንድትጠቀሙት ስል ነው የምመክራቸው። አዲሶች ካላችሁ ይህ እንድትጠቀሙት ነው። ብዙ ምንትን የለም። ፓርቲ እንዴት ነው መግባት የምንችለው? አሳያችኋል። ያው እዚህ ጋር ፓርቲ ሚላል አይደል? ፓርቲ ውስጥ ገባሁ። እዚህ ጋር ላውንች ላውንች ፓርቲ ሚላል አይደል? የማይክ ምልክት ያለው ላውንች ፓርቲ በአረንጓዴ፣ እሷን እንነካለን እዛ ይሄው ገባን ማለት ነው። እዛ አግሪ እንለዋለን። ይህን አግሪ የሚለው እንትን ትነካላችሁ። ከዚህ ጋር ታይትል የፈለጋችሁት መጻፍ ትችላላችሁ። ለምሳሌ ሀይ ብላችሁ መጻፍ ትችላላችሁ። ወይም ኢትዮጵያ ብላችሁ መጻፍ ትችላላችሁ። እንደፈለጋችሁ እዛ ላውንቸሩ የሚል አለ። ላውንቸሩ ብለን እንገባለን። አዩ እንደምታዩት ላይቤ ገብቻለሁ ማለት ነው። ከፈለግኩት ወንበር መቀመጥ እችላለሁ። ከፈለጋችሁ ይህን እየነካችሁ መቀመጥ ትችላላችሁ። አሁን እዚህ ሪከርድ ስላደረግኩ አያስገባኝም። ከፈለጋችሁ ወንበር መግባት ትችላላችሁ። እንደዚህ አድርጋችሁ ለሁለት ሰዓት ትቀመጣላችሁ። ሁለት ሰዓት ተቀምጣችሁ ስምንት ሻችሁን ትቀበላላችሁ ማለት ነው። ስትጨርሱ ኤንድ ብላችሁ ትጨርሳላችሁ። ሁን ሰላሳ ሰከንድ ይለኛል እና ልክ እንደዚህ ነው። በጣም የሚገርም የሚገርም አፕሊኬሽን ነው እኔ እስካሁን 8800 የሚሰጥ ሳምንቱ ሙሉ 8800 የሚሰጥ እስካሁን አላገኘሁም። እና ገብታችሁ እንድትጠቀሙበት